ጤና ይስጥልን ተመልካቾች እንደምንቆያችሁ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የእለቱን ዜናዎቹ ይዘን ቀርበናል ከመላይ ስቱዲዮ ና የስርጭት ባለሙያዎች ጋር የዋና መኮንን ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ አብራችሁን ነው ወደ ቀዳሚው ዜና አልፋለሁ የአዋሽ ኮምቦልቻ ሀራ የገበያ የባቡር መስመር ፕሮጀክት ግንባታን በተያያዘው በጀት አመት መልሶ ለማስጀመር የጉዳት ልየታና የገንዘብ ማሰባሰብ ስራ እየተሰራ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ገለጸ። ኮርፖሬሽኑ ያለውን ልምድ ተጠቅሞ የባቡር ፕሮጀክቶችን በራስ አቅም ለመገንባትና ወደ አጎራባች አካባቢዎች ለማስፋፋት እየሰራ መሆኑን ብሏል። በተለይም ሰለሞን ተጨማሪ አላት። በተያዘው በጀት አመት በኢትዮጵያ ኢንቨስትመንት ሆልዲንግ ስር የተካተተው የኢትዮጵያ ምድር ባቡር ኮርፖሬሽን የባቡር ትራንስፖርት መሰረተ ልማቶችን የመገንባትና ና አገልግሎት የመስጠት ዓላማን አንግቦ ከ አስራ ሰባት አመት በፊት በአዋጅ የተቋቋመ ተቋም ነው። ኮርፖሬሽኑ ከሚገነባቸው ግዙፍ የባቡር ፕሮጀክቶች መካከል በሰሜኑ ጦርነት ጉዳት ደርሶበት የተቋረጠው የአዋሽ ኮምቦልቻ ሀራ ገበያ የባቡር መስመር ዝርጋታ ይጠቀሳል። ተቋሙ ግንባታውን መልሶ ለማስጀመር የሚያስችል የቅድመ ዝግጅት ስራዎችን ማጠናቀቁን የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ ኢንጂነር ስለሽካሳ ገልጿል። የአዋሽ ኮምቦልቻ ሀራ ገበያ ትልቁ የባቡሩ መስመራችን ነው። ማዕከላዊ ኢትዮጵያን ከሰሜን የሀገሪቱ ቀጠና ጋር የሚያገናኝ ዋናው መስመር ነው። ይሄ ፕሮጀክት እንግዲህ 392 ኪሎ ሜትር የሚሸፍን ነው። ከአዋሽ ተነስቶ በሸዋሮቢት በኮምቦልቻ አልፎ ወደ ሀራ ገበያ የሚሄድ መስመር ነው። ይሄ መስመር እንግዲህ በዋናነት አገልግሎቱ ሁሉንም የባቡሩ መስመሮች አገልግሎት መስጠት የሚችል ነው። ግን ባለበት ሁኔታ አሁን በሰሜን አካባቢ በተፈጠረው ችግር ምክንያት ግንባታው ተቋርጧል እንደሚታወቀው አሁን የኢትዮጵያ ምድር ኮርፖሬሽን ያን ግንባታ ለማስጀመር በሙሉ አቅሙ እየሰራ ይገኛል ለዚህም የሚሆኑ የጉዳት ልየታዎች ተደርገዋል በተለያዩ ምክንያት የደረሱ ጉዳቶች ተለይተዋል ለጉዳቱ የሚያስፈልጉ ኮስቶች እየታዩ ነው እነኚህም መሰረት አድርገን የተለያዩ የራሳችንን ሀይል ይዘን የሰው ሀይላችንን ይዘን በክሩ በማደራጀት ስራውን ከሪሀብሊቴሽን የመጀመር ሂደት ላይ እንገኛለን ከ ስድስት ቢሊዮን ዶላር በላይ በሆነ ውጪ የሚገነባውን የዋሽ ኮምቦል ሀራ ገበያ የባቡር መስመር ዝርጋታ በዘንድሮ ዓመት መልሶ ለማስጀምር እቅር ተይዞ ወደ ስራ መገባቱንም ኢንጂነር ስለሽካሳ ተናግረዋል። በእቅዳችን ከዚህ ዓመት ጀምሮ ለመጀመር ነው የተዘጋጀ ነው። በዚህ በጀት ዓመት እንጀምራለን። የመነሻ የሚሆኑ ስራዎችን፣ ካምፖችን የማደራጀት አክሰስ ሮዶችን መክፈት ና የተጎዱ ቦታዎችን የመጠገን ስራዎችን ለመጀመር በቂ ጥናቶችን በአቅማችን አርገን 2018 እንጀምራለን ብለን እናስባለን። ኮርፖሬሽኑ በቀጣይም ያለውን ልምድ ተጠቅሞ የባቡር ፕሮጀክቶችን በራስ አቅም መገንባትና ኢትዮጵያን ከአጎራባች ሀገራት ጋር ለማስተሳሰር እንደሚሰራም ነው ምክትል ዋና ስራ አስፈጻሚ የገለጹት። እስካሁን ድረስ የተከናወኑ የባቡር ፕሮጀክቶች ከውጪ ኮንትራክተሮች እየመጡ የሰሯቸው ናቸው። አሁን እኛ ያለንን ኤክስፒሪንስ የተጠቀምን ከዚህ በኋላ የሚመጡ ፕሮጀክቶችን በራሳችን አቅም ለመስራት ማሳያ የሚሆኑ ፕሮጀክቶችን ጀምረናል። ይህንን መሰረት አድርገን ወደፊት የሚመጡ ፕሮጀክቶችን እያሰፋን እኛ እንደሚታወቀው ላንድ ሊንክድ ካንትሪ ነን። አክሰሳችን አንድ ብቻ ነው። እስካሁን ያለው መንግስት በጀመረው ስትራቴጂ መሰረት ፖርት ዳይቨርሲፊኬሽን ፕሮጀክቶችን እየሰራ እንገኛለን። እነሱም መሰረት አድርገን ወደ አጎራባች ሀገሮች የማስፋት የአፍሪካ 2063 አጀንዳን የማሳካት የብሪክሲን ፖሊሲ መሰረት አድርጎ ኮኔክቲቭ ሁለቱን የማገናኘት ስራ አብረን የምንሰራበት ይሆናል ማለት ነው። የኢትዮጵያ ምድር ባቡር ኮርፖሬሽን በሚቀጥሉት ጊዜያት በደረቅ ወደቦች ልማት በሆቴል በከባድ ተሽከርካሪዎች ማቆሚያ ግንባታና በሌሎችም የንግድ ስራዎች ለመሰማራት ማሰቡንም አስታውቋል። በትምህርትና በስራ ስምሪት ወቅት ያገኘናቸውን እውቀቶች በመጠቀም ለሚያጋጥሙን ችግሮች ምላሽ መስጠት ይጠበቅብናል ብሏል። ካሚኮ ጋር ቆይታ ያደረገው ስራ ፈጣሪና በግሉ የጥናትና ምርምር ስራዎችን የሚሰራው የዛሬው ባለ ታሪካችን ባልደረባችን ገንዘብ ታደሰ በግብርናው ዘርፍ በትምህርት ያገኘውን እውቀት በመጠቀም አዳዲስ የምርምር ስራዎችን በማከናወን ላይ ከሚገኘው በጋሻው መብራቴ ጋር ቆይታ አድርጋለች። ሰው ልጅ ያደግኩት ሞረትና ጅሩ ወረዳ ነው። ነዋሪ ከተማ ነው። በዙሪያ ያሉ የአርሶ አደሮችን ህይወት አውቃለሁ። የተማርኩት ደግሞ በአጋጣሚ ግብርና ነው። በተለያየ መስሪያ ቤት ስሰራ እርሻ ምርምርን ጨምሮ የማየው የግብርና ችግር አለ። ስለዚህ የጀመርኩት 2012 ዓ.ም ነው። ነዋሪ ከተማ ዳር ላይ የግብርና መውቂያ ማሽን ገዝቼ መውቃት ጀመሩ። ከዛ በኋላም ደግሞ እንደ ግብርና ተማሪ ፕራክቲስ ማሳየት ስለነበረብኝ እዛ አካባቢ ላይ ያለመስኖ ካሮት፣ ነጭ ሽንኩርት፣ ጥቁር አዝሙ የተለያዩ እንደገና የምስር በሽታም ስለነበረ እዛ አካባቢ ላይ ከደብረ ብርሃን ግብርና ምርምር ጋር ሆነን የምስር በሽታ ላይ ጥናት እያረኩ ነበረ። አግሪካልቸራል ቴክኖሎጂ በአግባቡ ለመጠቀም የሚያስችል ፕላትፎርም የለም። ስለዚህ ያንን ፕላትፎርም ለመስራት ነው እዛው ሆኜ የጥናት አገልግሎት አረግ ነበር። የግብርና ቴክኖሎጂ ፕላትፎርም ሆኖ ትራክተር፣ መውቂያ የሚያገናኝ ዲጂታል ፕላትፎርም ልክ እንደ ራይድ የእሱን ሀሳብ አመነጨው። የድሮን ቴክኖሎጂም ነበረ። በዛ ሂደት የተለያዩ ውድድሮችን አሸንፌ ያለው። ከዛም በኋላ የግብአት የምናቀርብበትን ሱቅ ደብረ ብርሃን ከፍተናል። በቅርብ አሊባባ ዶት ኮም ጋር ቻይና ፓርትነር ሆነናል። እዛ ላይ የአርሶ አደሮችን ምርት ለኢንተርናሽናል ማርኬት የምናቀርብበትን ኦንላይን ፕላትፎርም ማለት ነው፣ አሁን እየተገነባ ነው። ኦልሬዲ ኤንጂኦ መንግስት መስሪያ ቤትም ሆነ ስሰሪ ቆይተች። ከዛ በኋላ ደግሞ የአርሶ አደር ልጅ አይደለሁም፣ ስለዚህ መሬት ተከራይቼ እርሻ በባዶግሬ ምንድን ነው ከጓደኞች ጀምሮ አካባቢ ላይ ያሉ ሰዎች ግራ ሊገባቸው ይችላል። ከዚህ ምን ጥቅም ታገኝበታለ? ከጥቅም ጋር የተያያዘ ነው ጥያቄያቸው። ሰዎች ተቀባይነቱም ብዙ አልነበረም። ከዛ በኋላ ግን እዛው አካባቢም ላይ የመስኖ ስራ ለመስራት ማህበረሰቡ ተነሳስቷል። በዛ ላይ ደግሞ ሰዎች መውቂያም ትራክተርም እንደዛ መሬት ቢኖረን አርሶ አደር ልጅ ቢሆን በጣም ደስተኛ ነበር። ብዙ ነገር ምሰራ ይመስለኛል ባለኝ አቅም፣ ምክንያቱም ትልቅ ሀብት ነው። የአርሶ አደር ልጆች ሆነው ግብርና ሙያ ተመርቀው እዛ ሲሰሩ የነበሩትን ሸሽቶ ከተማ ስራ እንደገና መጠበቅ አየር ንብረቱን ማየት የተሻለ ቴክኖሎጂ ምን አለ እኔ ግብርና ተመርቀ ያለው። ስለዚህ አባቴ አምሳ ሄክታር አምሳ ኩንታል ከሆነ የሚያመርተው እኔ ቢያንስ ስልሳ ማድረግ አለብኝ ወይ አምሳ አምስት ማድረግ አለብኝ ወይ ሁለቴ የሚመረትበትን መንገድ መፈለግ አለብኝ። የሆነ ምንም ተጨማሪ ነገር ካላመጣ አልተማረም። የአገራችን ግብርና ብዙ ድጋፍ ያስፈልገዋል። የተበጣጠሰ መሬት፣ የግብርና ቴክኖሎጂዎችን ያላገኙ አርሶ አደሮች፣ አመቱን ሙሉ መስራት የሚችሉ ሰዎች አመቱን ሙሉ የማይሰሩበት የቴክኖሎጂ እጥረት ያለበት ግን ብንሰራ የትና የት እስራኤል እንኳን የአማራ ክልልን ስንተኛ ነው የምትሆነው? በማነስ ግን በቴክኖሎጂ ራሱ አልፋ ወደ ሌላ ኤክስፖርት ታደርጋለች። አካባቢውም በረሃ ነው። ስለዚህ እኛ የተፈጥሮ ሀብትም ችግር የለብንም። የተማረም ሰው ብዙ አለ፣ ብዙ ዩኒቨርሲቲዎች አሉ። ስለዚህ መንግስት አቀናጅቶ ሁላችንም የበኩላችንን ጥረት ብናደርግ የትና የት እንደርሳለን ብዬ አስባለሁ። ከራሳችን አልፈን ለሌላ መትረፍ የምንችል የዓለም ጤና ድርጅት በዓለም ላይ ቀዳሚ የጤና ችግር ከሆኑት ከካንሰርና ከልብ በሽታ ቀጥሎ ስትሮክ በሶስተኛ ደረጃ የሚገኝ በሽታ መሆኑን አመላክቷል። በየዓመቱ ከ20 ሚሊዮን በላይ ሰዎች በበሽታው ይጠቃሉ። አበበቻው አላሸት ለበሽታው መንስኤና ሕክምናው የህክምና ባለሙያ አናግራ ተከታዩን ዘገባ አዘጋጅታለች። ሚሞክሩ የትኛው ይህ ነው? እሲ አንሱት ጣቶትን ያንቀሳቅሱ። እስኪ ምንም አይንቀሳቀስም። እሺ፣ ህመም የምን ነበረው? ከዚህ በፊት ደም ግፊት። ስንት ጊዜ ቆየ? መድኃኒት ይወስዱ ነበር? አዎ፣ በደንብ ይወስዳሉ። አሁን ምንድን ነው የሚሰማውት? አሁን በቃ ያለብኝ ልምድ ድንገት ነው ይጣልኝ። ሚኒ ስትሮክ ከዛ ወድቄ ዝም ብዬ እንትን ብዬ ነው ጓደኞች ይዘኝ የመጡት። ከቤት አንስተው ግፊት ነበር የነበረብኝ። ከዛ በኋላ ነው የጣለኛ። ያን ያክል ስፖርት ምናምን የሚሰራው ትንሽ ተከላካይ የሆነና ስፖርት ሳቆም ነው ይሄ ነገር የተከሰተብኝ። ዶክተር ዋለልኝ ወርቁ በደብረ ብርሃን ዩኒቨርሲቲ ሐኪም ግዛ ሆስፒታል የአንጎልና ህብረሰረሰር እንዲሁም ተያያዥ ህመሞች ስፔሻሊስት ሐኪም ናቸው። ስለ ስትሮክ ምንነት፣ ስለ ሕክምናው በተመለከተ ከእርሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሰላም። እንግዲህ ስትሮክ የሚለውን ስናይ ስትሮክ ማለት ድንገተኛ የሆነ የአንጎል ወይም ደግሞ የህብለ ሰረሰር መታወክ እንለዋለን። ወይም ደግሞ የአንጎል ምት ይሉታል ብዙ ሰዎች። እና ድንገተኛ ነው ምልክቶቹ። እዚህ ስትሮክ አይነቶች አሉት። ለምሳሌ ደም መፍሰስ ሊሆን ይችላል። እንደገና ደግሞ ደም ርጋት ሊሆን ይችላል የስትሮክ መከሰቻ ምክንያቶቹ ምንድን ናቸው ምክንያቶቹ በጣም ብዙ ናቸው ሰዎች ያልተቆጣጠሩት ግፊት ካለ ለብዙ ጊዜ ያልተቆጣጠር ነው ስኳር ሌላ አልኮል መጠጦች ሊሆን ይችላል ሲጋራ ማጨስ ሊሆን ይችላል ከእድሜ ጋር ተያይዞ ለምሳሌ እድሜ ከሰባ አምስት በላይ ከሆነ ለስትሮክ ተጋላጭ ነው የሚሆኑት ወንዶች ሞር በስትሮክ ተጋላጭ ሊሆን ይችላሉ ለስትሮክ መከሰት ዋና ምክንያቶች ናቸው ሌሎችም አሉ ለምሳሌ ከልብ ጋር የተገናኙ የልብ ሕመም ካለ እነዚህ እነዚህ ለልብ ለስትሮክ መጋለጥ ዋና ምክንያቶች ናቸው። እኛ ልንቆጣጠራቸው የምንችል ና ልንቆጣጠራቸው የማንችል ብለን እንከፍላቸዋለን። ልንቆጣጠር የምንችላቸው አሁን ያልኳቸው እንደነ ግፊት፣ ስኳር እንደ አልኮል ሱስ መድኃኒቶች የምንወስዳቸው እነዚህ ሺሻጫ እነዚህ እኛ መቆጣጠር የምንችላቸው፣ ኤክሰርሳይዝ ወይም ደግሞ እንቅስቃሴ አካል ብቃት እንቅስቃሴ አለማድረግን ጨምሩ ልንቆጣጠር የማንችላቸው የምንላቸው ደግሞ ጄኔቲክ፣ ጾታን፣ እድሜ እነዚህ ልንቆጣጠራቸው የማንችላቸው ብለን እንከፍላቸዋለን ማለት ነው። ስትሮክ መከላከል ይቻላል። ስትሮክን አሁን መከላከል ይቻላል። በደንብ ልንከላከል የምንችለው ምንድን ነው? እነዚህ አወራናቸውን ንስዎቹን መከላከል ከቻለ እነዚህ ስትሮክን መከላከል ይቻላል። ስትሮኩ በደረሰ በሶስት ሰዓት ወይም ደግሞ እስከ አራት ነጥብ አምስት ሀውር ባለው በዛ ሰዓቱ ልዩነት ውስጥ የሚሰጥ መድኃኒት አለ። ብዙ ታማሚዎቻችን የሚመጡት ስትሮክ ከተከሰተ ከ15 ቀን በኋላ ከአንድ ሳምንት በኋላ ነው የሚመጡት። ዊዝን ዋን ሀውር ከመጣ ወደፊት የሚመጣውን የአካል ጉዳት መቀነስ በደንብ ይቻላል ማለት ነው። ከልብ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል ተመልካቾች። አሁን ደግሞ ወደ ማናቸው የዜና እምዳችን እናልፋለን። የአማርኛን ዘመናዊ ልብ ወለድ ወደ ላቀ ደረጃ ያሳደጉና የኢትዮጵያን ስነ ጽሁፍ ባለም አቀፍ መድረክ ካስተዋወቁ ጥቂት ኢትዮጵያውያን ውስጥ አንዱ ናቸው። ስለ ሀገር የሚቆረቆሩ የተራማጁ አስተሳሰብ ባለቤትም ናቸው። ደራሲ ገጣሚና መምህር ዳኛቸው ወርቁ ባልደረባችን በለጠ ታረቀኝ የደራሲውን ታሪክ በማናቸው መሰናዷችን እንዲህ ያስቀኘናል። ምድርን የተቀላቀሉት ከዛሬ 90 ዓመት በፊት የካቲት 16/1928 ዓ ም በሰሜን ሸዋ ደብረ ሲና በተባለች ቦታ ነው። የአማርኛን ዘመናዊ ልብ ወለድ ወደ ላቀ ደረጃ ያሳደጉና የኢትዮጵያን ስነ ጽሁፍ ባለም አቀፉ መድረክ ካስተዋውቁ ጥቂት ኢትዮጵያውያን ውስጥ አንዱ ናቸው። ለጊዜ ትልቅ ቦታ የሚሰጡ ስራን ለነገ ማሳደርን የማያውቁም፣ ለውጥ ፈላጊ፣ ሀገር ወዳድ ስለ ሀገር ኋላ ቀርነት ሁሌ የሚቆረቆሩ የተራማጅ አስተሳሰብ ባለቤት ናቸው ደራሲ ገጣሚና መምህር ዳኛቸው ወርቁም በዛሬ የማናቸው ዘገባችን የደራሲውን ሥራዎች በጥልቀት እናስቃኛችኋለን። ደራሲ ዳኛቸው ወርቁ የመጀመሪያ ደረጃ ትምህርታቸውን በደብረ ሲና አንደኛ ደረጃ ትምህርት ቤት እየተከታተሉ በነበረበት ወቅት የላቀ ውጤት በማስመዝገባቸው በጊዜው ጎበዝ ተማሪዎች ይማሩበት ከነበሩት ትምህርት ቤቶች አንዱ ወደ ሆነው ኮተቤ ሁለተኛ ደረጃ ትምህርት ቤት ስለተመደቡ ያደጉበትን መንደር ተሰናብተው ወደ አዲስ አበባ ሊመጡ ችለዋል። የሁለተኛ ደረጃ ትምህርታቸውን በኮተቤ ሁለተኛ ደረጃ ትምህርት ቤት እንዳጠናቀቁ በአዲስ አበባ መምህራን ማሰልጠኛ ተቋም ገብተው በመምህርነት ሙያ ከተመረቁ በኋላ ባህረር መድህን ያለም ሁለተኛ ደረጃ ትምህርት ቤት ለብዙ ዓመታት በመምህርነትም አገልግለዋል። በመቀጠልም መምህር ዳኛቸው በ1953 ዓ ም ወደ ቀዳማ ኃይለሥላሴ ዩኒቨርሲቲ የአሁኑ አዲስ አበባ ዩኒቨርሲቲ በማምራት በዩኒቨርሲቲው አርትስ ፋኩልቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ ጥናት የተመረቁ ሲሆን በዩኒቨርሲቲው በተማሩበት የትምህርት ክፍል ሲያስተምሩ ቆይተው የውጭ የትምህርት ዕድል በማግኘታቸው ለከፍተኛ ትምህርት ወደ ውጭ አገርም ተጉዘዋል። ዳኛቸው ከሎዋ ስቴች ዩኒቨርሲቲ በሥነ ጥበብ ወይም ፋይን አርትስ የሁለተኛ ዲግሪያቸውን ያገኙ የመጀመሪያው ኢትዮጵያዊ ሲሆኑ ይኸው ዩኒቨርሲቲ ከአመታት በኋላም በኋላ ሆኖራሪ ፌሎ ኦፍ ዘ ኢንተርኔሽናል ራይተርስ ወርክሾፕ አሶሲሽን ኦፍ ሎዋ ዩኒቨርሲቲ ክብርን ሸልሟቸዋል። ወደ ኢትዮጵያ ከተመለሱ በኋላም በአዲስ አበባ ዩኒቨርሲቲ ማስተማሩን በመቀጠል በኋላም የኢትዮጵያ ደረጃዎች ኢንስቲትዩት በቋንቋ ኤክስፐርትነት አገልግለዋል። ዳኛቸው የድርሰት መክሊት ባለቤት መሆናቸውን ያስመሰከሩት ገና በ13 ዓመታቸው በደብረሲና አንደኛ ደረጃ ትምህርት ቤት ሳሉ ሲሆን ያላቻ ጋብቻ ትርፉ ሐዘን ብቻ የተሰኘ ቲያትር ደርሰው ለመድረክ ባቀረቡበት ጊዜ ነበር። ኮተቤ የመምህርነት ኮርስ ወስደው በመምህርነት ስራ ከተሰማሩ በኋላ በ1947 ዓ.ም ሰቀቀን ሽሳት የተሰኘና ሰው አለ ብዬ የተሰኙ የተውኔት ስራዎችን የደረሱ ሲሆን ሰው አለ ብዬ የተሰኘች ድርሰታቸው የህትመት ብርሃንን ለማየትም በቅታለች። ይሁን እንጂ ዳኛቸውን በስፋት እንዲታወቁ ያደረገው አደፍርስ የተሰኘው የረጅም ልብ ወለድ መጻፋቸው ነው። በአጠቃላይ አደፍርስ ልብ ወለድ፣ እምቧበሉ ሰዎች ግጥምና ቅኔ፣ ሰቀቀን ሽሳት ተውኔት፣ ሰው አለ ብዬ ተውኔት ትብለጭ ተውኔት፣ ያላቻ ጋብቻ ትርፎ ሀዘን ብቻ ተውኔት፣ ማሚቴ ልብ ወለድ እና ዘ ሰርቲንሰን የጽሁፍ ጥበብ መመሪያም ወይም ምርምር እና ሸቲት ፍሮም ዘ ማውንቴን ቶፕ ያልታተመ ልብ ወለድ ከዳኛቸው ወርቁ ሰዎች ውስጥ የሚጠቀሱ ናቸው። በመጨረሻ ዞሮ ዞሮ ከቤት ኖሮ ኖሮ ወደ መሬት ነውና እኚህ የአገር ባለውለታ በተወለዱ በ59 ዓመታቸው በያዝነው ወር ሕዳር 22 1987 ዓ ም በአዲስ አበባ ከዚህ ዓለም በሞት ተሰናብተዋል። የኢትዮጵያ ሳይንስ አካዳሚ የብላቴን ጌታ ሂሩይ ወልደ ስላሴ ስነጥበብ ማዕከል እና ሰዋሰው ኤዲተርስ የው ሪፈረንስ ዶት ኮም ና ማዕቀብ በእንዳለጌታ ከበደም በመረጃ ምንጭነት ተጠቅመናል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርባቸዋለች። ተከታትለን እንመለስ። የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በሁሉም መስክ በዓለም ገበያው እንድትሳተፍና ና የቡና ዘርፍ እንዲነቃቃ ማስቻሉን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ባለፈው ዓመት ኢትዮጵያ ለመጀመሪያ ጊዜ 470 ሺህ ቶን የቡና ምርት ለውጭ ገበያ አቅርባ ከ2.6 ቢሊዮን ዶላር በላይ የውጭ ምንዛሬ ማግኘት መቻሏን አንስተዋል። የኢትዮጵያ ቡናና ሻይ ባለስልጣን ሀገር አቀፍ የቡና ኤግዚቢሽንና ና የእውቅና መርሃ ግብር በሳይንስ ሙዚየም በመካሄድ ላይ ነው። በኢትዮጵያ ለግብርና ኢኮኖሚ ብዙ ምቹ ተፈጥሯዊ ሁኔታዎች ቢኖሩም ዘርፉ የአገር ውስጥ ፍጆታን መሸፈን ሳይችል ብዙ ዘመናት ምክንያት አስቆጥሯል ብለዋል። ምክትል ጠቅላይ ሚኒስትሩ በተለይ በቡና ላይ በተሰራ ስራ የተገኘው ታሪካዊ ና ከፍተኛ የውጭ ምንዛሬ ገቢ እውን እንዲሆን ከመንግስት ጀምሮ እስከ አርሶ አደሩ በተደረገ የጋራ ጥረት መሆኑን አቶ ተመስገን ጥሩነህ አንስተዋል። በተያዘው በጀት ዓመት ደግሞ 600 ሺ ቶን ቡና ለውጭ ገበያ በማቅረብ 3 ቢሊዮን ዶላር የውጭ ምንዛሬ ለማግኘት የተያዘው እቅድ እንዲሳካ ሁሉም በትብብር ሊሰራ ይገባል ሲሉ ምክትል ጠቅላይ ሚኒስትሩ አሳስበዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ኢትዮጵያ የአገሪቷን እድገትና ብልጽግና የሚያሳልጥ ፓን አፍሪካ የአቪያሽን ኢንዱስትሪ እየገነባች ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌቦሩ ገለጹ። የአቪያሽን ስልጠና ለኢንዱስትሪው እድገት ፈጠራ፣ ብርታትና ዘላቂ አንቀሳቃሽ በሚል መሪ ሀሳብ አምስተኛው የአፍሪካ አቪሽን ማሰልጠኛ ተቋማት ማህበር ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዴንጌ ቦሩ የአቪሽን ኢንዱስትሪ በሀገራት መካከል ንግድና ቱሪዝምን የሚያሳልጥ ወሳኝና አስፈላጊ የኢኮኖሚ አንቀሳቃሽ ሞተር ነው ብለዋል። አፍሪካም በዘመናዊ ዓለም ውስጥ የአቪሽን ኢንዱስትሪ እድገትና ልማትን ታሳቢ ያደረገ የሰው ሀብት ማፍራት እንደሚኖርባት ገልጸዋል። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመርም ኢትዮጵያን በአፍሪካ የአቪሽን ዘርፍ ልማት ስትራቴጂካዊ የመሪነት ሚና እንደሚያሳድግ አብራርተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአፍሪካ አህጉራዊ ነጻ የንግድ ቀጠና የሀገሮችን የኢንዱስትሪ ልማትን፣ የኢኮኖሚ ብዝሃነትና ዘላቂ ልማትን የሚያበረታታ መሆኑን የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ ገለጹ። የውጭ ጉዳይ ኢንስቲትዩት የምርምር ቫሊዴሽን አውደ ጥናት እያካሄደ ይገኛል። በአውደ ጥናቱ የአነስተኛና መካከለኛ ኢንተርፕራይዞች ተወዳዳሪነትን ለማሳደግ ፖሊሲና ደንቦችን ማጣጣም፣ የኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና አተገባበር ላይ ያተኮረ የጥናት ውጤት ቀርቦ ውይይት እንደሚደረግ ተገልጿል። የውጭ ጉዳይ ሚኒስትር ዴታ ሀደራ አበራ በዚህ ወቅት እንደተናገሩት ነጻ የንግድ ቀጠናው የኢንዱስትሪ ልማትን የኢኮኖሚ ብዛህነትና ዘላቂ ልማትን የሚያበረታታና የገበያ ትስስርን የሚያጠናክር ወሳኝ ጉዳይ ነው ብለዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በበኩላቸው የአፍሪካ አህጉራዊ ነጻ የንግድ ቀጠና ምርትን ለማሳደግ የውጭ ንግድን ለማስፋፋትና ተወዳዳሪ የእሴት ሰንሰለቶችን ለመገንባት ያስችላል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።